ትንሽ የማስታወቂያ ላስታወቅላችሁ ነው። ማለት ዛሬ ማታ በፍፄ ቤት ሀይሚ ኤንድ ብሩኬ ፍፄ ይከሰታሉ። የሚከሰቱበትም ዛሬ ፍፄ ከዚህ በፊት ምንም ነገር አድርጌላቸው አላቅም። እንግዲህ ዛሬ ወንድምና እህቴን ሰፕራይዝ አረጋለሁ በማለት ዛሬ ቤቱ ጋብዟቸዋል። ብሩኬና ሀይሚም እሺ ብሎ በመቀበል ቤቱ መጥተዋል። ቤተሰብ ፕሊስ ኦል ማይ ፍሪንድ ጎ ኤንድ ፍፄ ቤት ሰብስክራይብ ኦኬ። በጣም ደስ የሚል ጊዜ ነው የሚያሳልፉት። በጣም በደስታ በሁሉም ነገር ደስ የሚል ነገር ነው። ዛሬ እንግዲህ ይመስለኛል ፍፄ ለብሩኬና ለሀይሚ የአንገት ሐብል ስጦታ እንደሚያበረክትም አንዳንድ ዘገባዎች እየደረሱን ነው ያሉት። እንግዲህ ሀይሚና ብራ የብዙ ወርቅና የብዙ ብር ባለቤቶች ሊሆኑ ነው። ስለዚህ ሁላችንም ብሩኬንም፣ ሀይሜንም ፍፄንም በማበረታተት ማገዝ አለብን። ጎበዝ ዩቱበሮች ናቸውም ዩቱበሮችን እያመጡ እያስተዋወቁልን ጥሩ ስራ የሚሰሩ ልጆች ናቸው። እና ሀገራቸው ላይ በአሁኑ ሰዓት ይገኛሉ። ቡታጀራ ከምትባል ትንሽዬ ከተማ ተወልደው ያደጉ ሀይሚና ብሩኬ በጣም የሚያምሩ ጥንዶች ናቸው። ጥንዶቹ እንግዲህ ዛሬ ፍፄን ያደነዝዙታል። ፍፄን እንግዲህ ያስቁታል፣ ያዝናኑታል። ህይወታቸው ሁሉ ይጠይቃቸዋል ብለን እናስባለን። እንግዲህ ፍፄ ዛሬ በዚህ ቅልስልስ በሚለው አንደበቱ የወንድምነት ቃናውን እያወጣ ዛሬ ቆንጆ ቆንጆ ጥያቄዎችን ያቀርብልናል። ፍፄ እንግዲህ ጥያቄዎቻችንን ብዙ ብዙ እኛ ምንፈልገው ጥያቄ እንዲመለስልን ምንፈልገው ጥያቄዎች አሉ። እሱንም አንድ ላይ አቅርበ ብትመልስልን ጥሩ ይመስለናል። ፍፄ እናመሰግናለን ወንድምና እህታችንን ስላቀረብክልን እጅግ በጣም ለአንተ ክብር ይገባሃል። ስለዚህ እነዚህ ልጆች ብዙ ጊዜ በፍቅር ነው የሚመጡልን። አንዳንዴ ደግሞ በፕራንክ ሲጣሉ ሁላችንም ያወዛግቡናል። አወዛጋቢ አንዳንዴ አወዛጋቢ አንዳንዴ የፍቅር ሰዎች እንላቸዋለን። ብዙ ጊዜ ያወዛግቡናል። ብዙ ጊዜ በፍቅራቸው ይጥሉናል። ሃይሚ ኤንድ ብሩኬ በጣም ነው የምንወዳችሁ። ሁልጊዜም እንድትመጡልን እንድትገኙልን እንፈልጋለን። ቡታ ጅራ ሲሄዱ ብዙ ሰዎችን ስለሚያግዙ ቤታቸው ጋር ብዙ ጊዜ አይገኙም። በጣም የሚደንቀኝ ነገር ይሄ ብቻ ነው። ቤታቸው ውስጥ አይመጡም። ሰውን በማገዝ እና ሰውን በማበረታታት ይታወቃሉ እነዚህ ጥንዶች እነዚህ ጥንዶች እነዚህ ጥንዶችን ሳ መሰግን የሚያልፍ ሰው አይኑ አይም ማለት ነው፣ ጆሮ አይሰማም ማለት ነው። ስለዚህ እነዚህ ጥንዶችን እኛ ማበረታታት አለብን። እንወዳችኋለን። ፍፄ ሁል ጊዜም ከጎናቸው ስለምትቆምልን እናመሰግናለን። ሁል ጊዜም ከጎናቸው እንድትቆምልን እንፈልጋለን። በቀኛ ሸረኛቸውን እየገፈፍክላቸው አንተ ከአጠገባቸው ስትቆምላቸው እኛ የሆነ ትልቅ ስሜት ይሰማናል። ይሄን የምትናገርላችሁ ማስታወቂያ የምሰራላችሁ ስሟ ዛፊቱ ይባላል የሃይሚና የብሩኬ ጠበቃ ዳኛም ዛፍ ዩቲዩብ ትባላለች። እንግዲህ ዛሬ በሚቀርብላችሁ በፍፄ ቤት በሚደረገው አወሳጋቢና ደስታ ያለው ጥያቄ ይቀርብላችኋል። እንግዲህ ፍፄም ዛሬ ሰፕራይዙን አይናችሁን ጨፍኑ በሚል እንግዲህ የአንገት ሀብሉን ያጠልቅላችኋል። የአንገት ሀብሉን ሲያጠልቅላቸው እኛ ደግሞ በደስታና በህልልታ እንቀበላችኋለን ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ እወዳችኋለሁ። ባይ ባይ